የኩላሊት መዘጋት የተለያዩ ምክንያቶች አሉት። በሽንት መስመር በሁሉም ቦታዎች ላይ የሚከሰት ማንኛውም መዘጋት ኩላሊትን አደጋ ላይ ይጥላል። ከምክንያቶቹ መካከል አንዱ የኩላሊት ጠጠር ነው። የኩላሊት ጠጠር በየትኛውም የሽንት መስመር ቦታ ላይ መንቀሳቀስ ካልቻለና ቱቦ ላይ ከተቀመጠ የኩላሊት መዘጋትን ያስከትላል። ሁለተኛው በኢንፌክሽን ምክንያት ወይም በአደጋ ምክንያት የሚመጣ የሽንት ቱቦ መጥበብ ነው። የሽንት ቦይ መጥበብ ስንል ከኩላሊት እስከ ሽንት ፊኛ ያለው ቀጭን የሽንት መስመር አለ፣ እሱ ላይ ሊሆን ይችላል። ሽንት ፊኛ ጫፍ ፕሮስቴት ምክንያት መዘጋት ሊሆን ይችላል፣ ወይም ደግሞ ከሽንት ፊኛ እስከ ሽንት መውጫ ጫፍ ያለው መስመር መዘጋት ሊሆን ይችላል። ማንኛውም ቦታ ላይ ጥበት ካለ የሽንት መስመር መዘጋት ይፈጥራል። ይሄ በተዘዋዋሪ የኩላሊት መዘጋትና ኩላሊት ላይ አደጋ ይፈጥራል። ሌሎቹ ምክንያቶች የካንሰር ሊሆን ይችላል። ሽንት መስመር የትኛውም ቦታ ላይ የሽንት ፊኛ ካንሰር፣ የፕሮስቴት ካንሰር፣ የሽንት ቱቦ ካንሰር ሊሆን ይችላል። እነዚህ እብጠት ናቸው። እብጠት ደግሞ የሽንት መስመርን የመዝጋት እድሉ ከፍተኛ ነው። ሌላው የኩላሊት ካንሰር ነው። የኩላሊት ካንሰር ኩላሊት ላይ ከተፈጠረ በኋላ ሽንት ከኩላሊት ተመርቶ ወደታች በሚወርድበት አካባቢ የኩላሊት እጢ ወይም ካንሰር ካለ የኩላሊት መዘጋትን ይፈጥራል ማለት ነው። ኩላሊት ሲዘጋ የኩላሊት መዘጋት የተለያዩ ምልክቶች አሉት። ዋናው ህመም ነው። ህመሙ ደግሞ በቀኝ ወይም በግራ ጎን በኩል በጣም ቀስፎ የሚይዝ ለሁለት ለሶስት ቀን በጣም የማያስተኛ የሆነ እጅግ አስቸጋሪ የሆነ ህመም አለ። ህመሙ በቀኝ ወይም በግራ ጎን የሆነና አንዳንዴ ወደ ኋላ ይሄዳል። የኩላሊት ጠጠር ወደ ሽንት መስመሪያ የገባ ጠጠር ከሆነ የዘጋው ደግሞ አንዳንዴ ወደ ታች ወደ ሽንት ፊኛ የሚሄድ ከባድ የሆነ ህመም አለ። ሁለተኛው የዘጋው ነገር የእሱን ምልክት የሚያሳዩ ለምሳሌ፣ ጠጠር ከሆነ የዘጋው በጠጠሩ ምክንያት ኢንፌክሽን ካለ የሽንት መደፍረስ ሊከሰት ይችላል። የፕሮስቴት እጢ ወይም ደግሞ ሽንትፊኛ እጢ የኩላሊት የራሱ እጢ ወይም ካንሰር ካለ ደግሞ ደም ሽንት ላይ ሊኖር ይችላል። እነዚህ ምልክቶች ናቸው። ከዛ ባለፈ ግን የፕሮስቴት እጢ የሽንትፊኛ እጢ ከሆነ የሽንት ማስማጥ፣ ሽንት ማቃጠል፣ ሽቶሎቶኖ መሽናት፣ ሌሊት ለሽንት መነሳት፣ እነዚህ ምልክቶች ሊሆኑ ይችላሉ። ምልክቶቹ ሲታዩ መዘናጋት የመፍጠር እድል ሊኖራቸው ይችላል። በተለይ የኩላሊት መዘጋት ህመም ህመሙ በተለይ ለ24 ሰዓት ለ48 ሰዓት በጣም ከፍተኛ የሆነና ከዛ በኋላ በተወሰነ መልኩ የመቀነስ እና የማዘናጋት ባህሪ ያለው፣ ይህንን በፍጥነት ወደ ጤና ተቋም በመሄድ ቶሎ መታየት ያስፈልጋል። ለህመሙ የሚነዘንዝ ብዙም ከፍተኛ ያልሆነ ህመም ይሆንና፣ ነገር ግን ኩላሊት ላይ የሚያደርሰው ጉዳት ቀጣይ ሆኖ መጨረሻ ላይ ኩላሊትን እስከ ማጣት ሊያደርስ ይችላል። ስለዚህ ህመሙ እንደተከሰተ ማስታገሻ ወሰድም አልወሰድንም ወደ ጤና ተቋም ሄዶ የህመሙን ምክንያት መደረግ ያለባቸውን ነገሮች ማድረግ ያስፈልጋል። ስፔሻሊ ሲትሪክ አሲድ የሚባል ንጥረ ነገር ያላቸውን ፍራፍሬዎች መጠቀም ሎሚ፣ ብርቱካን፣ ከንበር የመሰሉትን መጠቀም የኩላሊት ጠጠር እንዳይከሰት ያደርጋል። አጠቃላይ ግን ማንም ሰው ማድረግ እንዳለበት ማጨስ፣ አልኮል መጠጣት፣ መቃም የተለያዩ ነገሮችን ማቆም ለሌላ የሰውነት ክፍል እንደሚከላከል ሁሉ ኩላሊትንም ለሌሎች በሽታዎች እንዳያጋልጥ ያደርጋል።